አንድ ድምፁን ቀንሱ እንግዲህ የሴቶች ኮንዶም አሳያቸዋለሁ ባልኩት መሰረት ብዙ ሰዎች ስለማታውቁ የሴቶችን ኮንዶም ዛሬ አሳያቸዋለሁ ማለት ነው የሴቶች ኮንዶም ከውጭ ሲታይ ይሄን ይመስላል መጀመሪያ ማድረግ ያለባችሁ የወንድም የሴትም ኮንዶም ከመጠቀማችሁ በፊት ማድረግ ያለባችሁ አንደኛው ምንድን ነው ኤክስፓየር ዴቱን ቼክ ማድረግ ነው ከዛ ውጭ የተቀደደ ነገር አለው የሚለውን ነገር ቼክ ማድረግ ነው ከዛ በኋላ ከጫፉ ትቀዱታላችሁ ነው ያደርጋችሁ ማለት ነው ይሄን ስታደረጉ በጥርስ መቅደድ አይቻልም በምላጭ መቅደድ አይቻልም በመቀስ መቅደድ አይቻልም ጥፍራችሁን መጠቀም አይቻልም እጃችሁን እንዲተጠቅማችሁ መቅደድ ያለባችሁ ስለዚህ ምንድን ነው የምታደርጉት ይሄን ታወጡታላችሁ ማለት ነው። ኮንደሙ ይሄን ነው የሚመስለው ይሄን ነው የሚመስለው፣ ወርቀቅ ያለ ነው። እንደ ወንድ ኮንደም አይነት አይደለም። ምንም እንዲህ የሚተረተርና ወደታች እንዲህ የሚፈለቀቅ ነገር የለውም። እንዲህ ሆኖ ነው ሲመጣ የሚመጣው። ኦልሬዲ ኮንደሙ ሊብሪካንት ስላለው ወይም ደግሞ ማለስለሻ ስላለው ማለስለሻ ባትጠቀሙም ችግር የለውም። ግን ሊብሪኬትድ ያለው ከሆነና ማለስለሻው በጣም ትንሽ ከሆነ ወተር ሶሉብል የሆነ ሊብሪካንት መጠቀም ትችላላችሁ። ከዛ በኋላ ምንድነው የምታረጉት የሚለውን ስናይ ይሄ በውጪው በኩል ቀዳዳ ያለበት ቦታ ነው። ይሄ ደግሞ ድፍኑ ፓርት ነው። በድፍኑ ፓርት በኩል ይሄንን እንደዚህ ያርጋችሁ ትጨምቁታላችሁ። ለምሳሌ ይሄን እንደ ብልት ብትወስዱ በጫፉ በኩል እንዲያርጋችሁ መክተት ነው። ትከቱና ከዛ በኋላ ምንድን ነው የምታደረጉት? አሁን ይሄ የብልታችሁ ጫፍ ቢሆንና ማህፀናችሁ ወደዚህ ቢሆን፣ የማፀን በር ጫፍ ግርግዳው ጋር እስኪደርስ ድረስ ትገፉታላችሁ፣ በተቻላችሁ መጠን ማለት ነው። ስትጨርሱ ይሄ ቀጥታ መጥቶ ምን ይላል? የማፀን በር ጫፉ ጋር ሄዶ ይቀመጣል ማለት ነው። ይሄ ደግሞ መኖር አለበት ማለት ነው። ይሄን እንደ ብልት ብትወስዱት እንደዚህ ሆኖ መቀመጥ አለበት። ስለዚህ ግንኙነት በሚደረግበት ሰዓት ምን ይሆናል ማለት ነው። ቀዳዳው ይሄ ነው። በዚህ በኩል ነው ወንዶች ግንኙነት የሚያደርጉት ማለት ነው። ግንኙነት አድርጋችሁ ከጨረሳችሁ በኋላ ወንዱ ከረጨ በኋላ ብዙ ሰዓት መቆየት አያስፈልግም። ምንድነው የምታደርጉት? ብልቱ እንዲወጣ ታደርጉና ሴቶች ከዛ በኋላ ይሄንን ፓርት እንደዚህ አርጋችሁ ትጠመዝዙታላችሁ። ትጠመዝዙትና ከዛ በኋላ ከአልጋው ሳትነሱ ወይም ከተኛችሁበት ሳትነሱ እዛው እንዳላችሁ ታወጡታላችሁ። ለምንድነው ቆማችሁ ከሆነ የምታወጡት ውስጥ ያለው ስፐርም ወይም ሌላ ነገር እንዲወጣና ስፕላሽ እንዲያደርግ ስለሚያደርግ ያ ደግሞ መሆን ስለሌለበት እዛው እንዳላችሁ ታወጡትና ከዛ በኋላ ትቋጥሩታላችሁ ከዛ በኋላ ቆሻሻ መጣያ ውስጥ ነው የምትጥሉት። የሴት ኮንደምንና የወንድ ኮንደምን በአንድ ላይ መጠቀም አይቻልም። የወንድ ኮንደም ካረገ ወንድ ልጅ የሴት ኮንደም መጠቀም የለባችሁም። የሴት ኮንደም ደግሞ ሴት ልጅ ካረገች የወንድ ኮንደም ማድረግ የለባችሁም ግንኙነቱ አንዳንድ ኮንደም መጠቀም አለባችሁ። አንዴ ግንኙነት አድርጋችሁ ከረጨ ወይም ደግሞ የዘር ፍሬውን ካፈሰሰ በኋላ እንደገና ስታደርጉ ሌላ ኮንደም ነው መጠቀም ያለባችሁ። ኮንደም እንግዲህ ሁለት አይነት ፕሮቴክሽን ይኖረዋል፣ ወይም ደግሞ ሁለት ነገርን ይከላከላል። አንደኛው እርግዝናን መከላከል ሲሆን፣ ሁለተኛው ደግሞ የአባለ ዘር በሽታና ኤች አይ ቪን እንዲሁም በግብረ ስጋ ግንኙነት የሚተላለፉ በሽታዎችን ለመከላከል ነው ማለት ነው። የወንድም የሴትም ኮንደም በምትጠቀሙ ሰዓት በአግባቡና በትክክለኛው መንገድ ተጠቀሙላለው አልጋ ላይ መቆየት ለምትፈልጉ ወይም ደግሞ በግንኙነት ሰዓት ቶሎ ላለመጨረስ የምትፈልጉ እና ግንኙነት ላይ አሪፍ መሆን የምትፈልጉ ሰዎች እስቲ ዛሬ ደግሞ ስለ ሴክሽዋል ኢንተርኮርስ እስቲ እናወራ። ብዙ ጊዜ አበሻ የተለመደው ምንድን ነው? መብራት አጥፍቶ ብርድ ልብስ ውስጥ ገብቶ በጨለማ ውስጥ ነው ሴክሽዋል ኢንተርኮርስ ወይም ደግሞ የግብረ ስጋ ግንኙነትን ማድረግ የተለመደው ማለት ነው። ግን ሴክሽዋል ኢንተርኮርስ እንዴት መሆን አለበት? ቤዚክ የሆነውን ነገር እስቲ ዝም ብለን እናውራ። እንግዲህ ሴክሽዋል ኢንተርኮርስ ከብልት መነሳትና ከዛ በኋላ የወንድና የሴት ብልት መገናኘት ወይም ደግሞ ውጣት መግባት ብቻ መስሎ ሊታየን አይገባም። ሴክሽዋል ኢንተርኮርስ የአእምሮ ዝግጅትንም ይጠይቃል። የግብረ ስጋ ግንኙነት ከማድረጋችን በፊት እነዚህን ነገሮች ማነቃቃት ያለብን እንዴት ነው የሚለውን ነገር እናንሳ። ብዙዎቻችን መጀመሪያ እንዳነሳሁት ሴክስ ወይም ደግሞ ግንኙነት በሚያደርግበት ሰዓት፣ በተለይ ወንዱ ልጅ ለሴክስ ወይም ደግሞ ለግብረ ስጋ ግንኙነት በተነሳሳበት ሰዓት ላይ ይወጣል፣ የራሱን ስሜት ከጨረሰ በኋላ ይወርዳል። ስለ እሷ በተለይ ግዳይ ነው። ግን መሆን የነበረበት እንዴት ነው ከተባለ ወንድ ልጅ በተለይ ኬር ማድረግ የነበረበት እንዲሁም ለሴት ነው። ግን እኛ ጋር እንዴት ነው እየሆነ ያለው? ሴት ልጅ ለወንድ ልጅ በጣም ኬር ታደርጋለች። እሱ ስሜቱን ጨርሶ ከወረደ ወረደ ነው፣ በቃ አለቀ። ለእሷ ብሎ የሚያደርገው ምንም ነገር የለም ማለት ነው። ለምሳሌ ማታ ላይ ነው ብለን እናስብ። ወንድና ሴት አብረው ባልና ሚስት ሊሆን ይችላሉ፣ ገርልፍሬንድ እና ቦይፍሬንድ ሊሆን ይችላሉ። አንድ ላይ ቁጭ ብለው ሴክል ኢንተርኮርስ ለማድረግ መነሳሳት እያለባቸው ስራው እሱ የጤና ባለሙያ ቢሆን እሷ ደግሞ ሌላ ቦታ መሰራ ቢሆን ስለጤናው ነገር ሊነግራት ብሎ አቤት የሚገርምሽ፣ ማታ የገጠመኝ ሰርጀሪ በጣም የሚገርም ሰርጀሪ ደሞ እየፈሰሰ ደሙ እየፈሰሰ እንደዚህ ሆኖ ሊሞት ደርሶ ምናምን ካላት በኋላ የኔ ቆንጆ ነኝ ኮ ምናም ቢላት ትነሳሳለች? አትነሳሳ። ምን አድርጓታል? ቀድሞ ኪል አድርጎታል። ለሴክሹዋል ኢንተርኮርስ መነሳሳት የሚባለው ነገር እንዳይኖር አድርጓታል ማለት ነው። ስለዚህ ምን ማድረግ አለበት? ከመጀመሪያው ጀምሮ ኢንቫይሮመንቱንም ጨምሮ አእምሯንም ማዘጋጀት አለበት። ለምሳሌ ሴክስ ከማድረጉ በፊት የሚወራው ነገር ስለምን መሆን አለበት? ሮማንቲክ መሆን አለበት። የሚያወራው ነገር ራሱ ወደዛ የሚያስጠጋ ብቻ መሆን አለበት። ኔጌቲቭ ነገር ማውራት የለበትም። አንቺማ እንደዚህ አድርገሽ ስልኬን ዘግተሽብኝ፣ አንቺማ ትላንትና እኔን እንደዚህ ብለሽኝ፣ ስሚኝማ ቅድም ደግሞ ምን ሆነሽ ነው እንደዚህ ስልሽ እንደዚህ አልከኝ ሴትም ብትሆን ደግሞ ትደውልላ አላነሳልኝም፣ ቀን ላይ እንደዚህ እንደዚህ ብዬ ነበር ምሳ እንድን በላ ብዬ አንተ ግን እንደዚህ ያድገኝ፣ ጸባይማ የተለወጠ ነው ምናምን ብላ ከዛ በኋላ ወደ ሴክሱዋል ኢንተርኮርስ ቢገቡ ደስተኛ አይሆንም ነው ስለዚህ ምን መሆን አለበት መጀመሪያ የሚያወሩት ነገር ራሱ ወደ ሴክሹዋል ኢንተርኮርስ የሚገፋፋ አይነት ነገር መሆን አለበት ለምሳሌ ስለ ቁንጅናዋ ማውራት ይችላል ስለ ሷ መልካም መልካም ነገርን ማውራት ስለ ውበቷ ማውራት ይሄ ነገር እሽ ነው ወድልሻለሁ እኔ በጣም ነው ስለዚህ ነገር ሳስብ በጣም እንደነቀው ወደ ሚለው ነገር ቢመጣ መልካም ነገር እንድታስብና ወደዛ ነገር ወደ አሰቡት ነገር እንዲጠጉ ያደርጋቸዋል ማለት ነው ወሬው ከተጨረሰ በኋላ በቃ አለቀ አልጋ ውስጥ ገብቶ ማድረግ ነው እንደ እንደዛ መሆን የለበትም ቅድም እንዳነሳሁት አብዛኛው ኢትዮጵያዊ የሚያደርገው ምንድን ነው አልጋ ውስጥ ይገባል መብራት ይጠፋል ጨለማ ውስጥ ያደርጋል ከዛ በኋላ ይተኛል ስለዚህ ከዚህ ሁሉ ወሬ በኋላ መሆን ያለበት ደግሞ ፎር ፕሌ አለ። ፎር ፕሌ ኢንሴስ መጀመሪያ ልክ አሁን በተለምዶ ምን ነው ይሄ ወርም አፕ ብቻ ብለን ምን ነው ግን ወርም አፕ ብቻ አይደለም። ፎር ፕሌ መነካካት ሊሆን ይችላል፣ መላፋት ሊሆን ይችላል። ያን ነገር ሁሉ ካደረገ በኋላ ወንድ ልጅ ሴክሹዋል ኢንተርኮርስ ሊያደርግ ሲል የሱ ብልት እንዲቆም ወይም ሴክሹዋል ስሜቱ እንዲነሳ ትንሽ ጊዜ ይበቃዋል። እሱ አንድ ራቁት ሴት ቢያይ ራሱ ስሜቱ ሊነሳ ይችላል። ሴት ልጅ ግን እንደዛ አይደለችም። ወንድ ልጅ ራቁቱን ስታይ ዋው ብላ ስሜቷ የሚነሳ አይነት ኔቸር ያላት ሴት አይደለችም ስለዚህ መሆን ያለበት ምንድን ነው? እሷን ማነሳሳት አለበት ማለት ነው። ከዛ በኋላስ መሳሳ የሚባለው ነገር ግድ ነው። ለምን ነርቭ ኢንዲንግ ስለሆነ ከንፈር ላይ ያለው፣ አንገት ላይ ሌላ የተለያዩ ቦታዎች ላይ ቢስማት እንድትነሳሳ ነው የሚያደርጋት። ሬዚስት ማድረግ እንዳትችል ያደርጋታል። ይሄ ነገር ደግሞ ለዛ ነገር ዝግጁ እንድትሆን ያደርጋታል። ከዛ በኋላስ ፊንገሪንግም ሊሆን ይችላል። አንድ ሴት ፔኔትሬቲቭ ሴክስ ወይም ደግሞ ብልቱን ወደ ብልቷ ውስጥ ከቶ ከማድረጉ በፊት እሷን ሊያነሳሳ ወይ በእጁ ወይ በሌላ ነገር ፊንገሪንግ የሚባለው ወይም ደግሞ ማነሻሻ ሊሆን ይችላል። ስለዚህ ይህን ካረገ እሷ እንድትነሳሳ መጀመሪያ ለመነሳሳት የሚወስደውን ያንሳት ቀንሶላት አሪፍ ታይም ላይ እንድደርስ ያደርጋታል ማለት ነው። ስለዚህ ይህን ካረገች በኋላ ለሴክል ኢንተርኮርስ እሷ ምን ትሆናለች ማለት ነው? በጣም ዝግጁ እንድትሆን ያደርጋታል ማለት ነው። ከዛ በኋላ ያለው እንደ የፐርሰኑ ወይም ደግሞ ይሄ ሳብጀክቲቭ ነው። ከዚህ በኋላ ያለውን ነገር ማድረግ የሚችለው ፔኔትሬቲቭ ሴክስ ወይም ደግሞ ብልቱን ወደ ብልቱ አድርጎ ማድረግ ደግሞ ይጀምራል ማለት ነው። መብራት ጠፍቶ ጨለማ ውስጥ ቦታ ተመርጦ ሁል ጊዜ አልጋ ላይ የምታረጉ ሰዎች፣ ሁል ጊዜ ማታ ማታ የምታረጉ ሰዎች ምን ይሄ እንደ ነገር ብትቀይሩ አሪፍ ነው። ለምንድን ነው ሴክሹዋል ኢንተርኮርስ አልጋ ላይና በጨለማ ብቻ የሚደረግ ሳይሆን አንድ ሰው በተነሳሳበት ሰዓት ፕራይቬት ታይሙን በደንብ አሪፍ አድርጎ ምንም ነገር በማይነካካበት ወይም ደግሞ ሌላ ሰው ኢንተርፌር በማያደርግበት መንገድ በራሱ ቤት ወይም የትም ሊሆን ይችላል፣ ማንም ሰው ባያየው ያን ነገር ማድረግ ይችላል ማለት ነው። ስለዚህ ሁሌ ማታ ማታ እየጠበቃችሁ ብርድ ልብስ ውስጥ ገብታችሁ ሴክስ የምታረጉ ሰዎች ይሄን ማድረግ የለባችሁም። ዋይ ናት ኪችኑ ስለምንድን ነው የማያደርገው? ዋይ ናት ሳሎኑ ስለ ለምን ነው የሚያደርገው? ዋይ ናት ምግብ እየሰራች ለምን ነው የሚያደርገው? ኢትስ ኖርማል አይደል? ከልጅነታችን ጀምሮ ያደግንበት ያ ማይንድ ሴት ስላለ ያ ነው አፌክት የሚያደርገን። ስለዚህ ምን ማድረግ አለብን? ሴክሹዋል ኢንተርኮርስ በምናደርግበት ሰዓት እነዚህ እነዚህ ነገር ማድረግ አለብን። እርግዝና ማስወረድ የምትፈልጉ ሰዎች ወይም ደግሞ ልጅ ማስወረድ የምትፈልጉ ሰዎች ወይም ደግሞ ማትፈልጉት እርግዝና የተከሰተባችሁ ሰዎች ይሄን በደንብ አድምጡ። እኔ ያው ጤና ባለሙያ ነኝ። በመንግስት ጤና ተቋም ውስጥ ነው የሰራ ያለሁት። ከምሰራባቸው ዋና ዋና ክፍሎች መካከል ደግሞ ደህንነቱን የጠበቀ የፅንስ ማቋረጥ ክፍል ውስጥ በዋነኛ እሰራለሁ እና በምሰራባቸው ጊዜዎች በጣም ብዙ ኤክስፔሪንስ አግኝቻለሁ በጣም ብዙ ነገር አይቻለሁ እና የሚገርማችሁ አብዛኞቹ የሚመጡት ወይም ደግሞ አብዛኞቹ ፅንስ እንዲቋረጥላቸው ፈልጎ የሚመጡ ሰዎች ምን አይነት ሰዎች ናቸው እድሜያቸው በጣም ትንሽ የሆኑ ልጆች ተማሪዎች ሃይስኩል ተማሪዎች ኤሌመንተሪ ተማሪዎች ትዳር ውስጥ ያልገቡ አብዛኛው ተማሪ ነው ከዛ ውጪ ትራር ውስጥም ሆኖ ለዛ አገልግሎት የሚመጣ ሰው አለ። እና ዛሬ በደንብ አድምጡ፣ በደንብ በደንብ አድምጡ፣ በተለይ የምትፈልጉ ሰዎች ይሄን ነገር፣ ከዚህ በፊት ደግሞ ወይ አስወረዳችሁ የምታውቁ ወይም ደግሞ እንዲህ አይነት አጋጣሚ ገጥሟችሁ የሚያውቅ ሰዎች ጓደኞቻችሁ እንዲህ አይነት ነገር ውስጥ ያለፉ ካሉ እናንተንም ጭምር ማለት ነው በደንብ አድምጡኝ። በመጀመሪያ ደረጃ የትኛውም አይነት የሃይማኖት ተቋም ወይም ደግሞ የሃይማኖት አስተምህሮ ማስወረድን አፕሪሺየት አያደርግም። ኃጢአት ነው። ሃይማኖት የለኝም ብሎ የሚያስብ ፓጋን ነው ወይም ደግሞ ኤቲስት የሆነ ሰው ራሱ ጽንስ ማቋረጥን ከህሊና ፍርድ አንጻር ትክክለኛ ነገር እንዳልሆነ ይታወቃል። ጽንስ ማቋረጥ ቀላል ነገር አይደለም። ንፍጥ እንደማውጣት ወይም ደግሞ ሀክ ብሎ ቱ እንደማለት ወይ ደግሞ አር እንደማራት የሚመስላቸው ሰዎች አሉ። ወይ ይሄ ሽንት ቤት ሄዱ ሽንት እንደመሽናት። ይሄ ነገር ትክክለኛ አስተሳሰብ አይደለም። አብዛኞቹ ቀላል የሚመስላቸው ሰዎች ልጅ የሆኑ ሰዎች ናቸው። በተለይ ተማሪዎች ወይም ደግሞ ጓደኛ ኑሯቸው በትዳር ውስጥ ያልገቡ ሰዎች ናቸው። ቀላል መስሏቸው ማስቲካ እያሉ የፎናቸውን አድርገው የፓራቸውን አድርገው ለዚህ ነገር ለዚህ ሰርቪስ የሚመጡት ማለት ነው። ይሄ ምንን ያሳያል? ስለ ጽንስ ማቋረጥ ምንም አይነት ኖውሃው ስለሌላቸው ወይም ደግሞ ሃይማኖቱን እንደውትታችሁ እንደ ሃይማኖት ራሱ ሃይማኖትና ሕሊና የሚባሉ ነገር ራሱ የለም ቢባል እነዚህ ልጆች ወይ ታውት ትክክለኛ መንገድ አይደለም። ስለ አብዛኞቹ ቀለል አድርገውት ይመጣሉ። ከጤና አንጻር ከሃይማኖትም አንጻር ከሚያመጣው ሳይኮሶሻል ችግር አንጻር ሳይኮሎጂካሊ ቀላል አይደለም። ከዛ በኋላ የሚኖረን ህይወት ከዛ በኋላ አንድ ሴት ካስወረደች በኋላ የሚኖራት ህይወት መጀመሪያ እንደነበራት ህይወት አይኖርም። ለምን ልጅ ነው ያስወረደችው? ያስወረደችውና ለዚህ ምንድነው የምትለኝ ካላችሁ መጀመሪያ መጠንቀቅ ነው። በተለይ ፈላፈላ ሴቶች ተጠንቀቁ፣ አስወደጋድ በጣም ብዙ ነገር ስላየው ነውና ተጠንቀቁ። እርግዝናም ብቻ አይደለም ደግሞ ከዛው ውጪ ምን ደሞ አላሳሰባቸው እነዚህ ሰዎች ኤች አይቪ እና ሌሎች የአባለ ዘር በሽታዎች አላሳሰባቸው። ኤች አይቪ መዳን አይችልም። ስለዚህ ምንድነው ማድረግ ያለባችሁ ማጠንቀቅ አለባችሁ ማለት ነው ይሄን አታስቡ አንደኛ ህይወታችሁን ይጎዳል ፕሊስ መጀመሪያ ቴክ ኬር ማድረግ አለባችሁ ጓደኛ አታርጎ አለልም ሴክሹዋል ኢንተርኮርስ አታርጎ አለልም መብታችሁ ስለሆነ የናንተ ውሳኔ የናንተ ነው ስታደርጉ አንደኛ ማታቁ ሰው ከሆነ በመጀመሪያ ሌላ በሽታ የሚባለውንም ነገር እንዳለ ማሰብ አለባችሁ እርግዝናን ደግሞ ማሰብ አለባችሁ እርግዝናን ለመከላከል የወሊድ መቆጣጠሪያ መጠቀም ትችላላችሁ የወሊድ መቆጣጠሪያ መጀመሪያ መጠቀም እንዲህ አይነት ነገር ሊገጥመኝ ይችላል ብላችሁ አስባችሁ ይሄ ፕሮቴክቲቭ ሜካኒዝምን መጠቀም ማለት ነው። ምናልባት እንደዚህ አይነት ነገር ቢከሰትባችሁ ኢመርጀንሲ ኮንትራሴፕቲቭ አለ። ያ ማለት ሰባ ሁለት ሰዓት በተለምዶ የሚባለው ማለት ነው። እሱን መውሰድ ካረጋችሁ በኋላ ቢያንስ መውሰድ ሶስት ቀን አላችኋት። ሰባ ሁለት ሰዓት ሜንስ ዊዚን ትሪ ደይስ መውሰድ ስለምችሉ ነው። ይህንን ሳታረጉ ነው እርግዝና የሚፈጠረው ማለት ነው። ስለዚህ መጀመሪያ ተጠንቀቁ። ሌሎቻችሁ ደግሞ እንደዚህ አይነት ችግር ውስጥ ያላለፋችሁ ሰዎች ካላችሁ ፕሊስ፣ ይሄን አስቡበት። ቀላል ነገር አይደለም። ትልቁ ነገር ሃይማኖታዊ ነገር ነው፣ ኃጢአት እኮ ነው። አይደለም ግን ሌላ፣ ይሄ ሜዲካል ኮንሲኩዌንሱ እና ሳይኮሶሻል ኮንሲኩዌንሱ ራሱ ከባድ ስለሆነ ፕሊስ፣ ቲንክ አባውት። ድንግል ከሆነች ምንም አይታታቅም የማንንም ብልት የማንንም አይነት ሴክሹዋል ኢንተርኮርስ ፐርፎርማንስ አይታታቅም። ዛሬ እስቲ ስለ ድንግልና እናንሳ። ድንግልና ምንድን ነው? በሜዲካል ተርሙ ሃይመን ይባላል። የሴቶች ብልት ላይ የግብረ ስጋ ግንኙነት የሚደረግበት ቀዳዳ ልክ በቀዳዳው ላይ መሀል ላይ እንደ ጡንቻ ማይጠነከር በብልትም ሆነ በሌላ ነገር ፔኔትሬት ቢደረግ ተገርስሶ መነሳት የሚችል ደም ሆኖ መፍረስ የሚችል ስትራክቸር ነው ማለት ነው ያለው። ያ ማለት ምንድን ነው? ለምሳሌ ቀዳዳው እንደዚህ ከሆነ መሀሉ ላይ ልክ ትንሽ ቀዳዳ ብቻ ስትቀር የተያያዘ ስትራክቸር አለው። አንድ ሴት ድንግልና ሰውየዋን ልታጣ የምችልበት ምክንያቶች ብዙ ናቸው። ከዛም መካከል ግብረ ስጋ ግንኙነት አድርጋ የምታኮነ ነው። ከበድ ያለ ዕቃ በማንሳት ከበድ ያለ ስራ በመስራት፣ በዛም የመሳሰሉ ነገሮች ድንግልና ሊገረሰስ ወይም ደግሞ ያ ነገር ሊነሳ ይችላል። ከዛ ውጭ ዋናው አሳሳቢ የሚባለው ነገር ምንድን ነው? ድንግል የሆነ ሴት ማግባትን ይፈልጋል ወንድ ልጅ። ለምንድን ነው ያ ነገር የመጣው ከተባለ ሁለት ነገር ልናነሳ እንችላለን። አንደኛ ከእምነት አንጻር ሲታይ አንድ ወንድ ምንም ነገር ከዛ በፊት አድርጋ ማታቅ፣ ቅድስና የኖረች ባሏን ብቻ የምትጠብቅ ሴት ማግባት ይፈልጋል። ሴትም እንደዛ ራሷን ጠብቀ ግንኙነት ሳታረግ ብታገባ ለእሷም ክብረ ንጽህናዋን ጠብቀ ኖረች ተብሎ ስለሚታሰብ በእምነት ያ ነገር አክሰፕተብል ስለሆነ ያን ነገር አድርጋ ስታገባ ደስ ይላታል። ሌላ ግን ወንዱ በተለይ ደግሞ ደስ የሚለው ለምንድን ነው? አንደኛ ወንድ ልጅ ሌላ ወንዶችን ወይም ሌሎች ወንዶችን ቼክ አድርጋ ከሌሎች ወንዶች ጋር ወታ ከመጣች በኋላ እሱ ጋር ሴክሹዋል ኢንተርኮርስ በምታረግበት ሰዓት እሱን ከሌላ ሰዎች ጋር የምታወዳድር ስለሚመስለው አክቹአሊ የሚያወዳድሩም ስላሉ ማለት ከዛ አንጻር እኔ ከዚህ በፊት ከነበሩት እኩል ሆኛለሁ? ከዛ በታችውን ፐርፎርማንሴ በደንብ አላረኳት የሚሆን የሚለው ኢንሴኩሪቲ ስላለ ይሄ በትክክል ያለ ነገር ስለሆነ ነው ወንዶች ጋር ድንግል ከሆነች ምንም አይታታቅም። የማንንም ብልት የማንንም አይነት ሴክሽዋል ኢንተርኮርስ ፐርፎርማንስ አይታታቅም። ከዛ የተነሳ ምን ይሆናል? ኮንፊደንት ይሆናል ማለት ነው። ምንም የምታውቀው ነገር የለም። ፊል አርጋው አታቅም ከሱ ጋር ስለሆነ ያ ነው የእሷ መለኪያ የሚሆነው ማለት ነው። ከዛ ውጭ ግን ሌላ አይታ ከሆነ ይፈራል። ለምን? ከሱ በላይ ፐርፎርም አርጎ ሚያቅ ከሆነ በጣም ያስደስታት ከሆነ እና እሱ ደግሞ ከዛ በታች የሆነ ደስታ የሚሰጣት ከሆነ ያ ነገር ችግር ሊያመጣ እንደሚችል እንደሚናቅ ስለሚሰማው ያን ነገር ይፈራል። ግን ለምሳሌ ይሄን ነገር እናንስ፣ አንድ ወንድ ድንግል ያልሆነች ሴትን ሚስ ሚስቱ ሊያረጋ ሲያስብ ከዛ ፊት ግንኙነት አላት፣ ግን ከዛ ፊት የነበራት የግብረ ስጋ ግንኙነት በደንብ ያላረካት እንደሆነ ካሰበና እሱ ከዛኛው ላይ የተሻለ እንደሚያረካት የሚያውቅ ቢሆን ኖሮ ይሄን ነገር ይፈራል አይፈራም? ለምን? እንዲሁም እሱ መደነቂያው ይሆናል ማለት ነው። ወንድ ልጅ በተለይ መናቅም ስለማይፈልግ ከግብረ ስጋ ግንኙነት ጋር ተያይዞ ደግሞ ችግር ካለበት ዘመኑን ሙሉ ነው፣ እድሜውን ሙሉ ነው ከሚስቱ ጋር የሚኖረው። መፋታት የሚባለው ነገር ከእምነት አንጻር ይከለከላል። ለዛ ያን ሁሉ የእድሜውን አብዛኛውን ክፍል ከሚስቱ ጋር እየኖረ ሳለ እንደዚህ አይነት ችግር ቢፈጠር በጣም አብዛኛውን ጊዜ አቢዩስ ስለሚያደርገው ያደረገው ከዛ የተነሳ ይፈራል ማለት ነው። ወንድምን ማድረግ አለበት ማለት ነው? ባለፈው ያነሳሁላችሁን የግብረ ስጋ ግንኙነት በሚያደረግበት ሰዓት ማድረግ አለበት የሚባለውን ነገር በትክክል ማድረግ አለበት። እንደ ስቴፕ ባያደረግ እንኳን ማድረግ ያለበትን እያንዳንዱን ነገር ማድረግ አለበት። ፈጥኖ ደግሞ ብልት ከብልት ጋር ውስጥ ማስገባትና ማስወጣት የሚባለውን ሴክስ ብቻ ለማድረግ ባይቸክል ጥሩ ነው። ለምን የተሻለ የግብረ ስጋ ግንኙነት ወይም ደግሞ ሴክስ ላይፍ እንዲኖረው ማለት ነው። አመሰግናለሁ።